ሰላም! ሰላም! የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በዛሬው ዝግጅታችን ደግሞ የአማርኛ ፊደላትን ሙሉ ለሙሉ ቅርጻቸውን እያንዳንዳቸው እንዴት ነው የምናውቀው እኛ ሀሁን በቀላሉ መያዝ አልቻለም እያላችሁ ለጠየቃችሁኝ ልጆች በቀላሉ የምትይዙበትን መንገድ እና ለእናንተ ደግሞ የሀሁን ወይም የአማርኛ ፊደላትን ሙሉ ለሙሉ አንድ በአንድ ቅርጻቸውን ለመያዝ ይጠቅማችኋል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። እናንተ ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ ዩቲዩባችን ተከታተሉ። መማር የምትፈልጉ ደግሞ ከዚህ ከዩቲዩብ ላይ ባስቀመጥነው ስልካችን በቴሌግራም በዋትሳፕ በኢሞ እየደወላችሁ በቀጥታ ከኛ ጋር መጣችሁ አማርኛን፣ እንግሊዘኛ ወይም ሂሳብ እና ሌሎቹን ትምህርቶች ስለምትማሩ መማር ትችላላችሁ። በዛሬው ዝግጅታችን በዋናነት ቅርጻቸውን ለመያዝ በሚያመቻችሁ ሁኔታ ፊደላትን ምናልባትም ከግራ ወደ ቀኝ ነበር የሚጻፉት እኔ ደግሞ ቀጥታ ከቀኝ ወደ ግራ አዙሬ ጽፊያቸዋለሁ። እናንተ ከቀኝ ወደ ግራ የዞሩትን ቀጥታ ከግራ ወደ ቀኝ ስታነቧቸው ያላቸው ቅርጽ በትክክል ለማንበብ ይመቻችኋል። በዋናነት እኔ አሁን ከግራ ወደ ቀኝ ላንበብላችሁ፣ ማለትም ግራ እንዳትጋቡ፣ አይ እንዴት እንደዚህ ሆነ የሚለውን እንዳትሉ፣ እኔ ከዚህ ወደዚህ ሳነበላችሁ እናንተ ደግሞ ገልጣችሁ እያስተካከላችሁ ጽፋችሁ እነዚህን ጽፋችሁ መረዳትና በቀላሉ መያዝ ትችላላችሁ ማለት ነው። ለምሳሌ ወደዚህ ሲነበብ ሀ፣ ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ። ስለዚህ እነዚህ ፊደሎች ይኸው ሶስት የሀ ቤተሰቦች እንዳሉ በአማርኛ ፊደል ውስጥ በተደጋጋሚ ያዘጋጀላችኋለሁ። እነዚህ ፊደሎች ሁሎቹም

ሶ ስለዚህ ከግራ ወደ ቀኝ ሲነበብ እንደዚህ ነው፣ ገልብጨ ስለጻፍኩት ነው። እናንተ በቀጥታ ኢንፊደል ከዚህ ወደዚያ አላንበብላችሁ ማለትም ከቀኝ ወደ ግራ ሆ፣ ህ፣ ሄ፣ ሀ፣ ሂ፣ ሁ፣ ሀ። ስለዚህ እንደዚህ ከእኔ ጋር በዝግታ በእንደዚህ እየቆጠር ነው እንሄዳለን። እናንተ ደግሞ በስርዓት ከቀኝ ወደ ግራ እያስተካከላችሁ እየጻፋችሁ ተለማመዱ። እኔ ለእናንተን ለመጻፍ እንዲያመቻችሁ እና ቅርጻቸውን በስርዓት ለመያዝ እንዲሆናችሁ ብዬ ስላሰብኩ ነው እንደዚህ ያደረግኩት። እናንተ ቀጥታ ሀን ታመጡና ከዚህ ጋር ትጽፋላችሁ። ይችን ሁ ደግሞ ሁን ከዚህ ጋር አምጣችሁ ትጽፋላችሁ። ሂን ከዚህ ጋር ስለዚህ ሀ ከዚሁ ጋር ትሆናለች ማለት ነው። በእንደዚህ እያስተካከላችሁ ከቀኝ ወደ ግራ ከሀ ጀምራችሁ ወደዚህ በኩል ማለት ነው። በትክክል እያስተካከላችሁ ጻፉ። እንደዚያ እያደረጋችሁ ይህን እነዚህን ሙሉ ሰላሳ አራቱን የአማርኛ ፊደላት ቤተሰቦች በትክክል እንደዚህ እየገለበጣችሁ እየጻፋችሁ ከተለማመዳችሁ በእርግጠኝነት እያንዳንዱን ቅርጽ ካለምንም ምንም ስህተት መያዝ ትችላላችሁ ማለት ነው። ስለዚህ እኔ ቀጥታ በጻፉበት መንገድ ከግራ ወደ ቀኝ ያነብላችኋለሁ እናንተ ደግሞ ከቀኝ ወደ ግራ እያገለበጣችሁ እየጻፋችሁ ማንበብ በትክክል ባነበቡበት መንገድ ሆ ህ ሄ ሀ ሂ ሁ ሀ ከእኔ ጋር አንድ ላይ በሉ። ይኸው ሰባተኛው ፊደል ነው። ከአንደኛው ላይ እያመጣሁት ሆ ህ፣ ስድስተኛው ሄ፣ አምስተኛው ፊደል ሀ፣ አራተኛው ሂ፣ ሶስተኛው ሁ፣ ሁለተኛው ሀ አንደኛው ፊደል። ስለዚህ እናንተ ከአንደኛው ጀምራችሁ የገለበጣችሁ መጽሐፍ ሆ ህ ሄ ሀ ሂ ሁ ሀ። እነዚህ ሶስት ፊደሎች እያቸው እንግዲህ በትክክል ሶስቱም ተመሳሳይ ድምፅ ያላቸው ናቸው። የሀ ቤተሰቦች ናቸው። እነዚህም በትክክል ከግራ ወደ ቀኝ ጻፏቸው። ገልብጡና ሎ ል

ሶ ስ ሴ ሳ ሲ ሱ። ሰ ስለዚህ እናንተ ቀጥታ ከአንደኛው ፊደል እየጀመራችሁ በዚህ በኩል ታመጣላችሁ ማለት ነው እያቀያየራችሁ። ይኸው ቀጥታ ሰባተኛው ቦታ ላይ አንደኛውን፣ ትጽፋላችሁ ስድስተኛው ቦታ ላይ ሁለተኛውን ፊደል ከዚህ ጋር ሁን ታመጣላችሁ፣ አምስተኛው ፊደል ላይ ቀታ ሶስተኛውን። ስለዚህ ከግራ ወደ ቀኝ በትክክል እያገለበጣችሁ እየጻፋች ተለማመዱ። ቀጣይ ቆ ቅ ቄ ቃ ቂ ቁ ቀ። ስለዚህ እናንተ ኢንፊደል ቀጥታ ቀ ቁ ቂ ቃ ቄ ቅ ቆብላችሁ ከዚህ ጀምራችሁ ከቆ ቦታ ላይ ጀምራችሁ ቀጥታ በማንኛውም ሰዓት እንደምጽፉት እያስተካከላችሁ እየጻፋችሁ ተለማመዱ። ቶ ት ቴ ታ ቲ ቱ ተ። ስለዚህ እናንተም ከተ ት ጀምሩና ቱ ቲ ታ ቴ ት ቶ እያደርጋችሁ ትጽፋላችሁ ማለት ነው። ስለዚህ እኔ

ቸ ስለዚህ እናንተ ቀጥታ ቸ ቹ ቺ ቻ ቼ ቺ ቾ አድርጋችሁ በቀጥታ በምንጽፉበት መንገድ ከግራ ወደ ቀኝ ተጽፉታላችሁ። ይህንን ሮ ር ሬ ራ ሪ ሩ ረ አንዴ ልገምላችሁ። ሮ ር ሬ ራ ሪ ሩ ረ። ስለዚህ እናንተ አሁን ስትጽፉ ከዚህኛው ትጀምሩና ከግራ ጀምራችሁ በትክክል ከደብተራችሁ ጠርዝ በግራ በኩል ትጀምሩና ስትጽፉ ረ ሩ ሪ ራ ሬ ር ሮ አድርጋችሁ ጻፉት። በትክክል ፎ ፍ ፌ ፋ ፊ ፉ ፈ እንዴት ትገምላችሁ? ፎ ፍ ፌ ፋ ፊ ፉ ፈ። ስለዚህ እናንተ ደግሞ ፈ ፉ ፊ ፋ ፌ ፍ ፎ አድርጋችሁ በቀጥታ በትክክል ከግራ ወደ ቀኝ አድርጋችሁ ትጽፉታላችሁ። እኔ ከቀኝ ወደ ግራ አጋር ብቻ ስለጻፍኩት ማለት ነው። ወ ው ውዬ ዋ ዊ ው ወ እንዴ ልድገምላችሁ? ወ ው ውዬ ዋ ዊ ው ወ ስለዚህ እናንተ በቀጥታ ወ ው ዊ ዋ ዌ ው ወ አድርጋችሁ በትክክል ከደብተራችሁ የግራ ጠርዝ ላይ ጀምራችሁ በትክክል በትክክል በሚጻፉበት መንገድ እየጻፋችሁ ቅርጻቸውን ለማያዝ ትለማመዱበታላችሁ። ቀጣዩ ኮ ክ ኬ ካ ኪ ኩ ከ አንዴ ልድገመላችሁ። ኮ ክ ኬ ካ ኪ ኩ ከ እስኪ አንዴ ደግሞ እንዴት እንደምትጽፉት ላሳያችሁ። ከ ኩ ኪ ካ ኬ ክ ኮ አድርጋችሁ በትክክል ገልብታችሁ ትጽፉታላችሁ ማለት ነው። ሆ ህ ሄ ሀ ሂ ሁ ሀ አንዴ ልድገምላችሁ አሁንም ሆ ህ ሄ ሀ ሂ ሁ ሄ። ስለዚህ እናንተ ሀ ሁ ሂ ሀ ሄ ህ ሆ አድርጋችሁ በትክክል ጻፉ። አሁንም ኦ እ ኤ አ ኢ ኡ አ አንዴ ልገምላችሁ። ኦ እ ኤ አ ኢ ኡ አ ስለዚህ እናንተ ስታነቡ ደግሞ ወይም በትክክል ስትጽፉት አ ኡ ኢ አ ኤ እ ኦ አድርጋችሁ እየጻፋችሁ በትክክል እያገላበጣችሁ በተቃራኒ በኩል እያደረጋችሁ ስትለማማዱ በትክክል ቅርጹን ለመያዝ ትችላላችሁ ማለት ነው። ሌላው ሁለተኛው ኦ፣ ያው በቅርጽ የተለየው በድምፅ ተመሳሳይ ሁለት ኦዎች አሉ በአማርኛ ፊደል ውስጥ፣ ወይም ሁለት አ የአ ቤተሰቦች አሉ። ይሄኛው ደግሞ ሌላኛው አ ነው ማለት ነው። ኦ እ ኤ አ ኢ ኡ አ። ስለዚህ አንዴ ልድገምላችሁና ኦ እ ኤ አ ኢ ኡ አ። ስትጽፉት ደግሞ አ ኡ ኢ አ ኤ እ ኦ ቮ ቭ ቬ ቫ ቪ ቡ በ ይሄ በቤተሰብ ነው። አንዴ ልገምላችሁ ቦ ብ ቤ ባ ቢ ቡ በ። ስለዚህ ይሄ በቤተሰብ እናንተ በትክክል አገላብጣችሁ ስትጽፉ ወይም ከግራ ወደ ቀኝ በትክክል አማርኛ ቋንቋ ሊጻፍበት በሚችልበት የአጻጻፍ ስልት በትክ ስጽፉት በ ቡ ቢ ባ ቤ ብ ቦ አድርጋችሁ ትጽፋላችሁ ማለት ነው። ይህ ከበጋ ደግሞ በአናቱ ላይ ባለው መስመር ነው የሚለየው። ይህንንም እንደገን ላሳያችሁ። ቦ ብ ቤ ባ ቢ ቡ በ አንዴ ልገምላቸው። በ ቦ ብ ቤ ባ ቪ ቡ በ እንግዲህ፣ ወደ ከግራ ወደ ቀኝ በትክክል ስትጽፉት ደግሞ በ ቡ ቪ ባ ቪ ቦ ይሆናል ማለት ነው። ቀጣዩ የፊደል ቤተሰብ ዞ ዝ ዜ ዛ ዚ ዙ ዘ። ይኸው ዘ ዙ ዚ ዛ ዜ ዝ ዞ በትክክል። ስለዚህ ዘን ከዚህ ጋር የተመጣጣላችሁ ማለት ነው። ከግራ ወደ ቀኝ በትክክል ትጽፉታአላችሁ። በዚህ መንገድ ዦ ዢ ዤ ዣ ዢ ዡ ዠ። አንዴት ልገምላችሁ ዦ ዢ ዤ ዣ ዢ ዡ ዠ። ስለዚህ እንደ ደግሞ በትክክል ትጽፉት ዠ ዡ ዢ ዣ ዤ ዢ ዦ። ስለዚህ እስክሪብቶቻችሁን ከዚህኛው ጠርዝ ላይ ከደብተራችሁ ጠርዝ አድርጋችሁ ዠን ትጽፋላችሁ። ከዚያ ዡን፣ ዢ፣ ዣን፣ ዤን፣ ዥን፣ ዦን እያደረጋችሁ በትክክል መጽሐፍ ማለት ነው። ጦ ጥ ጤ ጣ ጢ ጡ ጠ። አንዴ ልድገመላችሁ። ጦ ጥ ጤ ጣ ጢ ጡ ጠ። በትክክል ደግሞ ስትጽፉት ጠ ጡ ጢ ጣ ጤ ጥ ጦ አድርጋችሁ ትጽፉታላችሁ ማለት ነው። ጮ ጭ ጬ ጫ ጪ ጩ ጨ አንዴ ልድገምላችሁ። ጮ ጭ ጬ ጫ ጪ ጩ ጨ ከዛ እናንተ በትክክል ደግሞ ከግራ ወደ ቀኝ ለመጻፍ ጨን መጀመሪያ ከጨት እነሱ እና ጨት ትጽፋላችሁ። በዚ ጩ ጪ ጫ ጬ ጭ ጮ አድርጋችሁ ትጽፋላችሁ ማለት ነው። ቀጣይ ፊደል ዶ ዳ ዴ ድ ዲ ዱ ደ አንዴ ልትገምላችሁ ዶ ዳ ዴ

ሸ ሸ ሹ ሺ ሻ ሾ ሼ ስለዚህ እነዚህ መለማመድ ነው። በቃ በትክክል ሾ ሻ ሼ ሺ እቺ ሺ ስድስተኛዋ ፊደል ናት። ከዚያ ደግሞ ሺ ሶስተኛዋ፣ ሹ ሁለተኛው ፊደል ሼ። እንደዚህ ያደረጋችሁ እነዚህን በትክክል ያልተጻፉ ፊደሎች በትክክል ከጻፋችኋቸው በእርግጠኝነት አማርኛ አይከብዳችሁም ማለት ነው። ጆ፣ ጂ፣ ጄ፣ ጃ፣ ጂ፣ ጁ አንድ ልድገምላችሁ።

ጱ ጰ አንዴ ልድገምላችሁ ጶ ጵ ጴ ጳ ጲ ጱ ጰ ስለዚህ እናንተ በትክክል ለመጻፍ ጰ ጱ ጲ ጳ ጴ ጵ ጶ አድርጋችሁ ትጽፋላችሁ ማለት ነው ቀጣዩ ፊደሎች የሁለት ሰዎች አሉ ጾ ጽ ጼ ጻ ጺ ጹ ጸ። እነ ይችኛዋል ጾ ጽ ጼ ጻ ጺ ጹ ጸ ስለዚህ እናንተ ሁለቶቹንም የምታደርጓቸው ቀጥታ ከዚህ ከጸ ጹ ጺ ጻ ፄ ጽ ጾ እያርጋችሁ ይችነንም እንደዚያው ጸ ጹ ፂ ጻ ፄ ጽ ጾ እያርጋችሁ ትጥፋላችሁ ማለት ነው። ቀጣዩ ሞ ም ሜ ማ ሚ ሙ መ። እንግዲህ ይህንንም አንዴ ልድገምላችሁ ሞ ም ሜ ማ ሚ ሙ መ ስለዚህንን መ ሙ ሚ ማ ሜ ም ሞ አድርጋችሁ በትክክል ትጽፋላችሁ ማለት ነው። ጎ ግ ጌ ጋ ጊ ጉ ገ አንዴ ልድገምላችሁ ይሄንን፣ ገ ጎ ግ ጌ ጋ ጊ ጉ ገ። ስለዚህ ይሄንን ገ ጉ ጊ ጋ ጌ ግ ጎ አድርጋችሁ ትሰራላችሁ ማለት ነው። ሌላው ይሄኛው የየቤተሰብ ነው። ዮ ይ የ ያ ይ ዩ የ አንዴ ልድገምላቸው ዮ ይ የ ያ ይ ዩ የ ስለዚህ እናንተ በትክክል ለመጻፍ የ ዩ ይ ያ የ ይ ዮ አድርጋችሁ በትክክል ትጽፋላችሁ ማለት ነው። ኖ ን ኔ ና ኒ ኑ ነ አንዴ ልድገምላችሁ። ኖ ን ኔ ና ኒ ኑ ነ ስለዚህ እናንተ ሰጽፉ ነ ኑ ኒ ና ኔ ን ኖ አድርጋችሁ በትክክል ትጽፋላችሁ ማለት ነው። ሌላኛው ኞ ኝ ኜ ኛ ኒ ኙ ስለዚህ፣ ይህንንም እንደተለመደው ኘ ኙ ኛ ኙ አድርጋችሁ በትክክል እየጸፋችሁ መለማመድ ማለት ነው። የመጨረሻው የአማርኛ ፊደል የው ፐ ነው። ይህንን እንደዚሁ እንደዛው ሰርችዋለሁ። ፖ ፕ ፔ ፓ ፒ ፑ ፐ እንዴት ልትገምላችሁ። ፖ ፕ ፔ ፓ ፒ ፑ ፐ። ስለዚህ በትክክል ክልስ ስትንፉት ደግሞ ፐ ፑ ፒ ፓ ፔ ፕ ሆ እያደረጋችሁ ትጽፋላችሁ ማለት ነው። እስከዚህ ድረስ እየጻፋችሁ ከተለማመዳችሁ በዋናነት ቋሚ ሆኖ የሚጠቀሰው የአማርኛ ፊደላት ባህሪ፣ እንግዲህ አንደኛ ፊደሎች ከያዛችሁ በኋላ ሁለተኛ ፊደሎች ከጎናቸው ናቸው ላይ መቀጠል ነው። እንደምታዩት ከዚች ጋር ከጎኑ ላይ ነው የተቀጠለው። ሶስተኛ ፊደሎቹ ደግሞ እግራቸው ጥመም። አራተኛ ፊደሎች አብዛኛውን ጊዜ ባለ ሁለት እግርና ባለ ሶስት እግር ፊደሎች ከሆኑ እንደምታዩቸው እግራቸው ያጥራል። በዚህ በኩል ያለው እግራቸው ያጥራል። ልዩቸው ካ ሀ ባባ እና ሌሎቹን ማየት ትችላላችሁ። እንደዚህ በትኩረት እያያችሁ ይው ዛ ዣ ዛ ጫ እና እንደዚሁም ሻ ሲሆኑ፣ እዛ ውጭ ደግሞ አምስተኛ ፊደሎች እግራቸው ላይ ቀለበት ይኖራቸዋል። ከዚህ ጀምራችሁ አንደኛው ፊደል እዚህ ጋር ነው። እኔ ስለገለበቱን አንድ ሁለት ሶስት አራት አምስት ስድስት ሰባት ሆኖ በእንደዚህ መንገድ ነው እንትን የተባለው ሰባተኛ ፊደሎች ደግሞ እንደዚሁ በዚህ በአራት ከአራተኛ ፊደል በተቃራኒ በኩል ያለው እግራቸው ያጥራል። እንደዚህ እያደረጋችሁ እየጸፋችሁ ተለማመዱ። ለመማር የምትፈልጉ ቀጥታ ካስቀመጥነው ስልካችን ላይ በቴሌግራም በዋትሳፕ፣ በኢሞ ደውላችሁ ልታናገሩ ትችላላችሁ። የምትፈልጉትን ትምህርት በምትፈልጉት ሰዓት ስለምናስተምር መማር ትችላላችሁ። በዛ ዝግጅታችን ከዚህ ላይ እናበቃለን። በቀጣይ ዝግጅት እስከምንገናኝ ሰላም